ሁለተኛ እዩ ጩፋ ታቦቱን እንዴት እንዳለ፣ ድንግል ማርያምን ምን እንዳለ እንስማው። ዝም ስንል ስለማትወዷት ነው የምትሉ ሰዎች፣ ማስተማር ስንጀምር አትንኩብን የምትሉ ሰዎች፣ ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። ማርያም በሰውና በእግዚአብሔር መሃል ሆና አማልድም በማርያም እጅ እውር አልበራም፣ ሽባ አልተተረተረም። ማርያም በውሃ ላይ እንደ ኢየሱስ አልተራመደችም። በተዘጋ ቤት ውስጥ አልገባችም። ማይካድ አንድ እውነት ብቻ የኢየሱስ እናት ናት። ማርቆስ ምዕራፍ ስድስት ቁጥር ሶስትን ማየት ትችላላችሁ። የማርያም ልጆች ያዕቆብ፣ ዮሳ፣ ዩዳ፣ ሲሞን። በእነሱና በኢየሱስ መሀል ያለው ልዩነት እነሱ በተፈጥሮ ስርዓት ነው የመጡት፣ ኢየሱስ ግን ከተፈጥሮ ስርዓት ውጭ ነው የመጣው። ኢየሱስ ከሞት ከተነሳ በኋላ ለተለያዩ ሰዎች ታይቷል። ማርያም ከሞት ከተነሳች ለምንድነው ያልተገለጠችው? ኢየሱስ ከሞት እንደተነሳ የመጀመሪያው መቃብሩ ባዶ ሆኖ መገኘቱ ነው እውነተኛ ባዶ መቃብር የኢየሱስ ብቻ ነው ከዛ ውጪ ያለው መቃብሩ ሁሉ ለውሃ የተቆፈረ ይሁን ጋንዳ ይሁን አይታወቅም ሁለተኛው ከሞት ከተነሳ በኋላ ለሰዎች መታየቱ ነው ይሄ ሰው ነው መክፈሻው ላይ የመልካም ወጣት ላይ ኑ ኦርቶዶክሳዋን ብለው የጋበዙልን ግን ይሄን ሰው ነው ምንድን ነው የምፈልጉት ከዚህ በላይ እንዴት ነው እዛ ውስጥ ገብታችሁ እናንተ ማህተባችሁን ጠብቃችሁ የምትወጡት አሁንም አልነቃችሁ ማንቂያው ሲደወል ደወሉ አልነቃችሁ ንቃ ነግርህ ያለው። አንድ አርጀንት ኬዝ ስላለው ነብይዩ፣ እሱን እናስቀድምና ከዛ ወደሚቀጥሉት አገልጋዮች እንሄዳለን። ሰሞኑ አንድ ነገር አስብ ነበረ። ዮኒ በሰራው ልክ አልተገፋም። እውነት ለመናገር ማለት ነው፣ በሰራው ልክ አልተገፋም። ምን ማለት ነው የምትሉኝ ሰዎች እንደማጠፉ አምናለሁ። ብዙ ስትሰራ ብዙ ትገፋለህ። ብዙ ስትረግጥ ብዙ ድምጽ ይሰማል። የእግዚአብሔር ሰው ቢሾፕ ዳዊት ሞላልኝን እኔና እናንተ አንዳችን ከዚህኛው ሃይማኖት፣ አንዳችን ከዚህኛው ሰፈር፣ አንዳችን ከጫት መንደር አንድ ከመጠጥ መንደር አንድ ከሆነ መንደር እኔ ጌታ አሜን ነው በመልካም ወጣት አደረገና አዩ ዚያም ተቴው ዚ ዮከ ጀርባችን የተቀመጡ ልጆች ጠግላላ የኮራ ብለው ኩተሱታቸውን እንትን ብለው ዚህ ሰዎች ስታስቡ አንተ ኦርቶዶክስ አይወጣት ሃይማኖት ግን የማይነኩ ይመስላል። እንኳን ግራና ቀኑን ያላወቀ ያልበሰለውን የበሰሉትን የኦርቶዶክስ መምህራን ለመውሰድ እቅድ አላቸው፣ አቅደዋል። መስማት እንችላለን። ተስተዳዊት ምን ሲል ነበር? ምህረታ በቅርቡ ይመጣል። ይሄው እኔ በወንድም በመምህር ምረታ ማራዘው ጌታ ኢየሱስ ምስክሬ ነው። አረን ምላችሁ ከእናንተ ለይቻላ ነው አዩ አላፊም በጣም ጌታ ኢየሱስ ይባርክ አሜን ነው። ምንም ለሱ ምስክርነት ይሆንለታል ነገ እንደሆነ ጌታን ማግኘት አይቀርም። አብሮ ከእኔ ጋር ወንጌል መስበክ አይቀርም። ያው እግዚአብሔር ምስክሬ ነው ሀያችሁ